ኦርቶዶክስ ነበርኩኝ አሁን ላይ ግን እምነት አልባ ነኝ። ማለት ብዙ ያው ትረዳለህ። ድሬዳው አካባቢ ነው የምኖረው፣ አሁን ግን ከዛ ወጥቻለሁ ና ከቤተሰብ ጋር ያለመስማመት ጉዳይ ተፈጥሮ በዚሁ በእምነት ጉዳይ ከድሬዳው አካባቢ ወደ ላይ ርቅ ያለው እና በጣም ብዙ ጊዜ ብዙ መጽሐፍቶችን አንበብ ያለው ብዙ ነገራቶች እና አይቻለሁ። ግን አንድ ነገር ነው ያጣሁት ምንድን ነው ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ ቅዱስ አጣው። ሁሉንም አንበቤ ማለት እኔ ቤት ውስጥ ያሉትን መጽሐፎች ሙሉ ላሳይ እችላለሁ። ኢየሱስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ አጣው። አንድ እሱ ነው። ሁለተኛ ነገር ስለ ስላሴ፣ ስላሴ በጣም ብዙ መምህርትን ጠይቅ ያለው በቃ ማለት ምንም መልስ ያጣሁለት ሁለተኛ ጥያቄ ነው። ሶስተኛ ነገር እኛ ማለት እኔ የተማርኳቸው ትምህርቶች እና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። እሱም የተለያዩ ናቸው። ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በማዕከላቸው አባቶች ሲያስተምሩን፣ እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነቢያት ወር እና አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴ እና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ? እንትን ሲደረጉ የነበረው ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው እኔ እንጃ በጣም እንትን ነገር ነው እና እንድትመልስልኝ የምፈልገው ነገር አሁን ሶስት ነገራቶችን ነው የምጠይቀህ። ያው የጠቀሱ ነገራቶች ለኔ ጥያቄ ፈጥሮብኝ መልስ ያጣሁላቸውና ከኦርቶዶክስም እንድወጣ እምነት አልባም እንደሆን ያደረገኝ ነው። ግን አሁን አንተን መጠየቅ የምፈልገው ሶስት ጥያቄዎች አሉ። አንደኛውና ዋነኛው ነገር እስልምና ማለት ምንድን ነው? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ እስልምና ከክርስቶስ በፊትም የነበረ ከሆነ ከሱ በፊት ከነበረ እስልምና ከሙሐመድ ሙሐመድም ከመጣ በኋላ ነብዩ ሙሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የስላም እንትኖቹ አንድ ናቸው ወይ? ሁለተኛ ነገር፣ ሶስተኛ ነገር ነብይ ሙሐመድ በኢሳ ነብይ ነው እንደምትሉት በኢሳ ጊዜ የነበረው ህግን ይከተላል ወይ ነው? እሺ

ሁሉንም ነቢያት አምላክ አላህ ሱብሐነ ተዓላ ኢስላም ነው የደነገገላቸው። እንዳይብሮም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲሄዱ ያደረገው፣ እርሱ ቻል። የዚህም የእስልምና ሃይማኖት መገለጫዎቹ ምን ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄ ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ ወልድ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስትም ነው አላሉ። ጌታ አምላካችን አንድ አምላክ ነው፣ በማንነቱም በምንነቱም አንድና ብቸኛ የሆነ አምላክ ነው የሰበኩት። አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነት የሚለበት በሱረቱ ናህል ላይ ወላ ተተኪዙ ኢላሀይን ኢትናይን እነማ ሁወ ኢላሁ ዋድ ሁለት አምላካት ያዞን ያንድ ብቻ ነኝ እና እያለ ይናገራል። ሶስት እንዳልሆነም ይገልጻል። ወላ ተቁሉ ላላ ሶስት ወይንም ስላሴ አትበሉ፣ ከለከላቸው የሚገርማቸው አትበሉ ነው የሚለው ቁርአን። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳ ራሱ እንደሌለ ይናገራል። አትበሉ የቁርአን አገላለጽ በጣም ይደንቀኛል።

በራሳችሁ ጊዜ አምላክ ናቸው ብላችሁ ፈጠራ ፈጠራችሁ ነው አለ የሰዎች ፈጠራ ናቸው ከአምላክ ከአላህ ውጭ እንዳለ አምላክ ተብሎ የተጠሩ ፈጠራችሁ ናቸው የራሳችሁ ፈጠራዎች ናቸው ብሎ አብርሃም ገለጻቸው እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለምንም የጠራቸው ወደዚህ ወደ ነቢያት መንገድ እንዲጠሩ ዘንድ ነው በዚህ መንገድ ላይ አድርጎ ነው የላካቸው እሺ

ስለ ቁራናችሁ ማለት ነው። ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ። ስ ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሴ ማለት ነው። ሙሳ ወይም ሙሴ፣ ኢየሱስ ወይም ኢሳ፣ ሁለቱም ከነቢያቶች መካከል ታምራቶችንም ሁለቱንም ማለት ነው። ሁለቱም ነቢያት ናቸው ከእኛ ዘንድ ሁለቱም የተከበሩ የአላህ ነብያቶችና መልእክተኞች ናቸው። አላህ ወደ እስራኤላውያን ሰዎች የላካቸው ናቸው። መልመሲሑ ብን መርያመ ላ ረሱሉ ቀድ ለት ምን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሑ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል። መሲሑ ራሱ ሲናገር ባንደበቱ ቃለ እኒ አብዱላህ አታኒ ልኪታብ ወጃዓለኒ ነብያ ይላል። እኔ አላህ ነብይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ

ደረቀለት ወዳው ጋራ ሆነ ወዳው አለፈው ህዝብ ወጭ ዋዝለፍና ተም الاخرين እዚያ ሳለፋቸው الله سبحانه وتعالى وجاوزنا ببني اسرائيل البحر የእስራኤል ልጆች በባህሩ ላይ ያሳለፍኳቸው ያለ ይናገራል الله አንደኛው ያ ነው። ሁለተኛ ከተሰጠው ተአምር ይቺ ያዛት በትሩ ወደ እባብ የመቀየር አቅም ነበራት። ሙሳ አለይሂ ሰላም የፈርዖንን ደጋቢዎች

እነዚህ አስራ ሁለት ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሄደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል፣ ሙታንን የማስነሳትን ተአምር። ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጥሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን ለምን ይህን ሰው ገድለን እኛ የእሱን ንብረት ተፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት። ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸነጠሉ። እኔ አልገደልኩም፣ አልገደልኩም፣ አልገደልኩም። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነው እና ገዳዩን ሙሳን ሄደን ጠይቀን ያሳውቀን ተባባሉ ሄዱ እስራኤላውያኖች ሙሳን ጠየቁት ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል ያን ሰው ገዳዩን ሁላችንም ክደናል ማን እንደገደለው ፈጣሪ አላህ ያውቃልና እርሱን ጠይቀህ ንገረን ያሳውቀን ያን ሰው በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ስብሓነሁ ወተዓላ ተአምር ሊያደርግለት ፈለገ ገብዛቸዋል ያን ሙታን ራሱ ሙሳ ሊያስነሳው ነው የሞተውን አካል ማለት ነው ከዚያ ሙሳ ዓለይ ሰላምን አላህ ስብሓነ ሙሳ ዓለይ ሰላም አላህን ጠየቀ። አምላክ ያላ ወይ እኔ የገደለን ሰው ነገርና፣ ሙሳ ሆይ ላምን እንዲያርዱ እዘዛቸው። ህዝቦች ህና ነው ወይ ፈን ላምን እረዱ በላቸዋል። ለምን ላምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትእዛዙ እና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም። ላም ያለበት ምክንያት ከዚያ በኋላ ምን አደረጉ? ሙሳ ዓለይ ሰላም መጣና ላምረዱ ተብላችኋል አላቸው። ቃል ሙሳ ሚ እሙርኩም አንተበ በራ ቸው ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆን ለማወቅ አላቸው። ዝዋ ሙሳ እያላገጥክብን ነው፣ ማላገጫ አድርገህ ትይዘናለህ። ምን ያገናኘው እኛ የሞተውን ሰው ነገር እናያለን፣ የማይገናኝ ነገር ላምረዱ ትለናለህ። በዚያ እንዴት ነው ማወቅ የምንችለው አሉት። እንግዲህ ይህንን አድርጉ ተብላችኋል አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። ትእዛዝ ስጥ ብቻ ነው የተባለው መሰለህ። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዛ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ስብሓነሁ ወተዓላ ፈቁልና ድሪቡሁ ቢበዕዲሃ አለ በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ።

ላምን ለምን መረጥ አላህ የሚለውን ልንገራቸው። እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። ወይፈን ወኡሽሪቡ ፊ ቁሉቢሂም ልዒጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ስብሓነሁ ወተዓላ ፈቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር።

እና ይህ ነው ሌላው የዒሳ ዓለይህ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ነች ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያምን በድንግል ነው አሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ሱብሓነሁ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል።

ለምን እንዲናገር ተፈለገ? በዚያን ጊዜ አሁንም፣ ከመናገሩ በስተጀርባ አምላክ አላህ ስብሐነ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱ ምንድን ነው? መሲሁ ከእናቱ ክብር ይከላከል ዘንድ። እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላዊያኖች ያውቁ ነበር። የበይተል መቅድስ፣ የኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹሕ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳ። እነዚህ ሰዎች ባድን ደት የለሽ ወንድ እንደማይነካሽ እናውቃለን። ስለዚህ ከየት አመጣሽው መባሉ አይቀርም አይደለም። በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗትም። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ ያለውምና ከእነርሱ ዘንድ አንቺ ዝም በይ ነው ያላት

አንቺ ከማን ወጥተሽ ነው እንደዚህ አድርገሽ የበጣሽው ብለው ወቀሷት። ፈአሻረት ኢለይ ወደ ህፃኑ ማመላከተች። በዚህ ጊዜ ተቆጡ። ከአንቺ ነው መልስ እየጠበቅን ያለ ነው። ቃሉ ከይፈ ኑከልሙ መን ካነ ፊ ልመህዲ ሶብያ። ገና በእናቱ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለች? አንቺ ራስሽ መልሱን መልሻ አሏት። እሱ ሊናገር የማይችል ነው ብለው ጮሁ ምናምን። ወዲያው ግን እንዲናገር አደረገው አላህ ቃለ ኢኒ ዓብዱላህ እኔስ እናንተ እንደምትሉት በዝሙት የመጣ ልጅ አይደለሁም እኔ የአላህ ባሪያና አገልጋይ ነኝ አላቸው። መሲሁ ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይችነች፣ እኔ የአላህ ባሪያና አገልጋዩ ነኝ አለ። አታኒ የልኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነብያ፣ ነብይ አድርገው ገና ይልከኛል በእናንተ መካከል አላቸው። ወጀዐለኒ ሙባረከን አይነማ ኩንቱ በየሄድኩበትም ስፍራ ብሩክ ያደርገኛል፣ የተባረኩ ያደርገኛል አላቸው። ያ ማለት ለሰዎች

ወለም የጀዓልኒ ጀባረን ሸቂያ በእናቴ ላይ በእርሷ ላይ ትዕቢተኛና እምቢተኛ ማያደርገኝም፣ ታዛዥ ነው ለእርሷ። ይህ ነው። ከዚህ በኋላ ምን ይበሉ እነዚህ ሰዎች? አፋቸውን ያሳያዘመልስ ነው። ህጻን ልጅ ገና የታዘነ ልጅ ሊናገር አይችልም። ተአምር ብሎ ማለት ከሰዎች እሳቤና አመለካከት ወጣ ያለ ነገር። ህጻን ልጅ በተለምዶ ይናገራል፣ ገና የታዘነ ልጅ አይናገርም። አላህ ስብሐነ ወተዓላ አፋቸውን ያሳያዛቸው። እና ይህ ነው መሲሁ። ገና ህፃን እያለ ተአምር ጀምሯል ማለት ይሄ ነው። ካደገ በኋላ ነቢይ ካደረገው በኋላ አላህ ስብሓነሁ ተዓላ መሲሁን በርካታ ተአምራቶችን ያደርግ ነበር። አንደኛ ሙታንን የማስነሳት ተአምር ተሰጥቷል። ሁለተኛ ለምጽ ያለባቸውን የመፈወስ ለምጽ፣ ይሄ ያለ ነጭ ሰውነታቸው፣ ያንን ብስሚላህ በአላህ ስም ብሎ ይነካቸዋል፣ ይፈወሳሉ። ልክ እንዲሁ ደግሞ መስማት የተሳናቸውን

ለምጽ ያለባቸውን በአላህ ፍቃድ እፈውሳለሁ አለ። መስማት የተሳናቸውን በአላህ ፍቃድ እፈውሳለሁ አለ። ሌላም ተአምርን ተሰጥቷል። ወኡነቢኡኩም ቢማ ተእኩሉን ወማ ተደኪሉነ ፊ ቦቲኩም አላቸው ህዝቦቹን፣ እዚያው እያወራቸው አሁን ሄዳችሁ ቤታችሁ ምን እንደምትበሉ እነግራችኋለሁኝ አለ። ህዝብ እዚህ ተሰብስቦ እያስተማረ መሲሁ፣ እያንዳንዱ መጥቶ ቤቴ መሳይ ምንድን ነው የተዘጋጀው ብሎ ቢጠይቀው ያውቀዋል። መሲሁ ይነግራቸው ነበር። ወኡነቢኡኩም ቢማ ተእኩሉን የምትበሉትንም ከዚህ ሄዳችሁ እነግራችኋለሁ። ወማ ተደኽሩ ነፊ ቡዩትኩም አላቸው። ልክ እንዲ ይህ ብቻ ሳይሆን ቤታቸው ውስጥ ያካበታችሁትን ምግብ ልክ ጉርጓድስ እህል ምናምን ይነግራቸው ነበር። ያን ያስቀምጡትን የበት ይነግራቸዋል። ይህ ሁሉ ተአምር ተሰጥቷል። ከተአምራቱ በስተጀርባ ግን ትልቅ ዓላማ አለው። ጀ ነብያቶች ተአምራትን አሳይተው ህዝቦቻቸውን አስጨብጭበው መሄድ አይደለም ዓላማቸው። ከተአምሩ በስተጀርባ ትልቁ ዓላማ ምንድን ነው? መሲሁ ከተባለ ፈተቁላሃ ይሆን አላቸው አላህን ፍሩና አሁን የማዛቸውን ትእዛዝ ብቻ ታዘዙኛ አላቸው ይሄ ነው ትእዛዛቸው ነው ትልቁ አላማቸው የምትወዱኝስ ብትሆኑ ትእዛዜን ጠብቁ ነው ያለው አይደል ዋናው ትእዛዙ ምንድን ነው ታዲያ መሲሑ የፈለገው ከኛ ነው ጥያቄው አላህን ፍሩና ታዘዙኝ አሁን የማዛቸውን ትእዛዝ አላቸው ምንድን ነው ያዘዛቸው ኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጠ ሙስተቂም ይቺ ናት ሽወቃ የእኔም የእናንተም ጌታ እርሱ አላህ ብቻ ነው እርሱም በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አላቸው፣ ይላል። ነብያቶች ስለ አንዱ አምላክ ለመስበክ ብቻ ነው ያን ተአምር ያደረጉት። እኛ ግን በተአምሩ ላይ ቆመን አሀ ሙታንን አስነስቷል ይሄም አምላክ ነው በቃ ላሱይህን ጭራሽ ይሄን አላለም ነብያቶች፣ መሲሁ ይሄን አላለም። መሲሁ ያን አንዱን አምላክ እንድትሰብኩ ነው ይሄን ተአምር ያሳየው። የምትወዱ ከሆነ አንድን ሰው ያን ሰውዬ ምንድን ነው ከ የሚፈልገው ምን አዘዘኝ ይሄ ሰውዬ ነው ይታል

ግን አንተ ነገር ለንገርና እሱ ማለት እኔ እንጃ አሁን አንተም በማዳመጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ ቆታ ያላቸውን ሰዎች ጠይቃለሁና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት ሁለት ወር ምናምን ሆኖኛል ካየሁት ላገኘውም ሞክሬ ነበረ። እሱ ያለበት አካባቢ ነው ያለት። እና ላገኘውም ሞክሬ ነበረ አላገኘውትም። እና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው፣ ከወትሮ ልቤ ጨምሮ ነው ልቤ ልብ ምቱ እየመታ ያለው። እኔ እንጃ አላውቅም፣ ምን እንደምልህ አላውቅም። አይሱር እንደዚህ ስል የምሬ